ሰላም ሰላም፣ ጤና ይስጥልኝ። በዓለም ዙሪያ ያላችሁ ኢትዮጵያውያን ኤርትራውያን የእምነቴን አልክድል የሁለገብ ቻናል አድማጭ ተመልካቾቻችን እንደምናላችሁልኝ በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ እያልኩ ዛሬም በአዲስ ቪዲዮ መጥቻለው። ይህን ቪዲዮ እንግዲህ እንዳያችሁት እንደሰማችሁት ነውና ከመግቢያው ላይ ያለውን

ከሳቸውማ ህፃናት ይሻላሉ፣ ምክንያቱም ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ይላልና የእግዚአብሔር ቃል ማለት ነው። እነዚህ ወንበዴ ናቸው። እነዚህ አባትም ተብለው አባም ተብለው ሊጠሩም አይገባቸውም። የእሱን መስቀል ምናልባት ሚሳለም ሰው ሊኖር ይችላል። እኔ ግን ባገኘው አይደለም ልሳለም ይቅርና፣ ነግሬው ነው የሚሄደው ምክንያቱም እስካልተናገርናቸው ድረስ ዝም ካልናቸው ለእኛም ኃጢአት ነው። ምክንያቱም መነገር ያለባቸውን ነገር መነገር አለባቸው፣ መተው ያለባቸውን ነገር እንዲተዉ፣ የማይረባውን ነገር ይሄ ነገር አይረባም ብለን መናገር አለብን ማለት ነው። አሁን ይሄ ህንፃ ነው ህፃን ነው የሚባል ህንፃ። ህንፃ ቢሉት የሚፈርስ ህንፃ፣ ህፃን አትበሉ። ህፃናቶች አድገው ብዙ ነገር ይሆናሉ። ድቁና ተምረው የቆሎ ተማሪ ሆነው ቤተ ክርስቲያንን ያገለግላሉ። ጳጳስ ይሆናሉ። ሀገር መሪ ይሆናሉ። ህንፃ ግን ፈራሽ ነው እና ይሄ ሰውዬ አባ ህንፃ ነው መሆን ያለበትኝ አባ ህንፃ፣ አባ ህንፃ ፈራሹ ህንፃ ነው መባል ያለበት ማለት ነው። ይሄ ዘረኛ ማለት ነው። ይሄ ዘረኛ፣ ይሄ ጎጠኛ፣ ፓትራሊክ ግቢ ውስጥ ቁጭ ብሎ መርዙነን የባቡን መርዝ የሚረጭ ማለት ነው። የወለዳቸውን ልጅ ሳያሳድግ የወለዳቸውን ልጆች ማሳደጊያ ሳይከፍል ስንት ዓመት ጠፍቶ ወዲና ወዲህ ሲያወደለድል የኖረ የሃይማኖትን ካባ ለብሶ የሚኖር እውነተኛ የኦርቶዶክስ አማኝ ወጣቶችንን እየታፈሱ እስር ቤት እንዲወድቁ የሚያደርግ እኛ ቤተ ክርስቲያን አልሾመችውም። ቤተ ክርስቲያን መከታ እንድትሆን ጠበቃ እንዲሆን ሁላተኛ ህግ አላወጣንም እያለ አራት ኪሎ ግቢ ፓትራሊክ ግቢ ላይ ቁጭ ብሎ ማለት ነው። ቁጭ ብሎ የኛ ኦርቶዶክስ አማኞችን ወጣቶችን ወደ እስር ቤት እንዲጓዙ የሚያደርገው የእመቤታችን ስዕል የሚቀደው የአቡነ ገብረ መንፈስ ቅዱስን አድኖ ስዕል የሚቀዱት ወንበዴዎች በዚህ ባባ ህንፃ ሰውዬ ስበብ ነው ከጀርባ ከጀርባ ሆኖ ከነዩ ጮፌ ጋር ሆኖ የሚሰራ ይሄ ህንፃ የሚባል ሰውዬ ህንፃ ፈራሽ ነው እና እግዚአብሔር አምላክ ያፍርሰው የእመቤታችንን ስዕል አድኖ ስዕል እዛችሁ እንዳትመጡ የእመቤታችን ቲሸርት ያለችበትነት ለብሳችሁ መስቀል አደባባይ እንዳትመጡ አንድና አንድ የሚጸለይ ለመስቀል ደመረው ነው እንዴ እመቤታችን ቅድስት ድንግል ማርያም ምንድነች እንዲህ መልአኩ ቅዱስ ገብርኤል አንቺ ብጽህት ድንግል ነሽ ብሎ ያበሰራት የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት እኮ እመቤታችን ቅድስት ድንግል ማርያም ነች። እመቤታችን ቅድስት ድንግል ማርያም ባትኖር እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ አይኖርም፣ እኛም አንኖርም የነበር በእሷ በመንፈስ ቅዱስ ተጸንሶ ስጋና ደም ሆኖ ተወልዶ እኮ ነው ዛሬ እኔ እናንተ እንድንኖር የሆነው የእኛን ኃጢአት በደል ተሸክሞ አርባ ቀንና አርባ ሌሊት በምድረ በዳ ተፈትኖ በሚስማር ተቸንክሮ በጎኑ በፈሰሰው ደሙ እኛን አጥቦ ይዋጀን ጌታችን መድኃኒት ኢየሱስ ክርስቶስ ከቅድስት ድንግል ማርያም የተፈጠረው በመንፈስ የተረገዘው እንደኛ ዘጠኝ ወር ተረግዞ የተወለደ በመንፈስ ያረገዘችው እኮ ነች እመቤታችን። ቤታችን ቅድስት ድንግል ማርያም ለምን ትጠሯት አላችሁ? እናንተ ደግሞ ከጠላችኋል፣ ለእኛ ለምን ወዳትኝ ኑሮ ለሆነችን ትዳር ለሆነችን ቤት ለሆነችን ዘራችን እንዲበዛ ላደረገችው ጤንነታችን እንዲባረክ ላደረገችው፣ ጓዳችንን ለምታየው፣ ጓዳችን ውስጣችን የምትረዳን እመቤት የቅድስት ድንግል ማርያም ለእኛ ተውልነት። አንተ ህንፃ የምትባል ሰውዬ ማለት ነው እናቴ እመቤት ትፍረድብህ፣ በእውነት ትፍረድብህ። እንዲያው ከተኛኸው ሽባ ሆነህ ቀር። አንተ ከዛ ውስጥ የገባህ እኮ ሌላ ምን ልታደርግ ነው? አንተ ወንበዴ ማለት ነው። እንዳንተ አይነት ወንበዴ ማፊያ ልጆችነንን በየሜሪያ ወልደህ ወልደህ ጥለህ ጥለ በየመሸንጎሪያ ቦታ ኮ ስትሮጥ የነበርክ ነህ። ዛሬ አገልጋይ ጳጳስ መስለ ገብተ ከሱ የተቀመጥክ ማለት ነው አንተ ህንጻ ምትባል ሰውዬ የእውነቶቹማ ስለማምላክ ብለው ስለመብርሃን ብለው ጭብት ቆሎ ለምነው ቆራጭ እንጀራ ቆርሰው ለምነው ኮቸሮ አድርቀው የሰው ፊት ገርፏቸው ውሻ እየጮኸባቸው አገር ቤት ለአገር ቤት ገጠር ለገጠር እየዞሩ ለምነው ያችንን ቀምሰው ወንጌልን የተማሩትኝ ድቁናን የተቀበሉትኝ የእውነት የተማሩት ለእግዚአብሔር ያደሩት እናንተ አታስፈልጉም እየተባሉ ከቤተ ክርስቲያን እንዲያገለግሉ እንዳያገለግሉ እየወጡ እየተባረሩ እያባረራቸዋቸው ነው ያላችሁ። እናንተ ዛሬ ባለ ጊዜ ሆናችሁ። በመጀመሪያ ሃይማኖትና ፖለቲካ፣ ሃይማኖትና መንግስት መገንጠል አለባቸው። ሃይማኖትና ፖለቲካ መገናኘት የለባቸውም። አብይ አህመድ የተባልክ ክፉ አሬዎስ ከመጣህ በኋላ የኦርቶዶክስን ሃይማኖት እያስለቀስክ ነው ያለኸው። እግዚአብሔር አምላክ ግን አንድ ቀን ቀን አለ ቀን አለ እንዴ ኢትዮጵያ እኮ የአስራት የአስራት እኮ ሀገር ነች የእመቤታችን ቅድስት ድንግል ማርያም የአስራት ሀገርሽን ኢትዮጵያን ጠብቂያ ትኮረን ብሎ የሚጸለይላት ምን ነው ፈላባችሁ? ምን ነው ፈላባችሁ? ምን ነው በቃ ሁሉ የእኛ ባለጊዜ ነን። እኛ ያልነው ብቻ ይሁን የእኛ ብቻ ይሳካልን አላችሁ። እንዲህ ምን ነው እንደዚህ መረን እንድትሄዱ ያደረጋችሁ መረን እንዲሄዱ ያደረጋቸው እኒህ ቤተ ክርስቲያን ውስጥ ገብተው ተሰቅስቀው የሃይማኖትን ካባ የለበሱ የአቢይ አህመድ ተላላኪዎች ናቸው። እውነትን ስንናገር ፖለቲከኛ ናችሁ ትሉናላችሁ። ፖለቲካ የሚባል እኛ አደልን፣ ፖለቲካ ልንሆን፣ ፖለቲካ የሚባለውን ትምህርቱንም ማናቀውም፣ እኛ ፖለቲካ አደለንም፣ ግን የሚሆነውን እንናገራለን። አዎ የጳጳስ ግቢ ውስጥ ገብታችሁ የተሰከሰካችሁ ፓትራሊክ ግቢ ውስጥ ያላችሁ አውሬዎች፣ ዘንዶዎች፣ የአብይ አህመድ ተላላኪዎች፣ ጉፎዎች፣ የዩ ጮፌ አጃቢዎች እናንተ ማለት ነው። ድሮ በየቡና ቤቱ እየዞራችሁ እየሸነጎራችሁ ዲቃላችሁን ፈልፍላችሁ ፈልፍላችሁ፣ ዛሬ ደግሞ የሃይማኖትን ካባ ለብሳችሁ ኦርቶዶክስ የምትባለውን ሃይማኖት ልታጠፉ፣ እችንን ማዕተባችን ልታስበጥሱ የመጣችሁ አርዮሶች ናቸው እዛ ውስጥ ያላችሁ። እመቤታችን ቅድስት ድንግል ማርያም አታሳፍረንም። እመቤታችን ቅድስት ድንግል ማርያም እንወዳታለን። ሴት ልጅ ምጥ ሲመጣ ማርያም ነይላት ነይላት ነይላት ነይላት እኮ ነው የሚባል። ምነካችሁ? ማርያም ነይላት ነይላት ነይላት፣ እንኳን ማርያም ማረችሽ፣ ማርያም በሽልም ታውጣሽ። ይህ እኮ ነው። እኛ እኮ በቃ ማርያም እኮ ቤታችን ነች። ማርያም እኮ በቤታችን በጓዳችን አብራን የምትኖር እኮ ነች። እንዴት ሊሆን ይችላል? እንዴት አንተ አሁን ከጳጳስ ግቢ ውስጥ ቁጭ ብለህ ፓትርያርክ ግቢ ውስጥ እየበላህ ማለት ነው፣ አንቃርፍ እስከሚበጠስ እየበላህ እየጠጣህ ቁጭ ብለህ ማለት ነው። ማንም ያላዘውን ስማርት ቴሌፎን እዚህ ዛሬ የሴክስ ፊልም ቁጭ ብለህ ስታይ እኮ ነው የምትውል። ምን ተባለ? ምን ተፈጠረ? ማን ራቁቷን ሄደች? ማን ነው ዳሌ ያላት? ማን ነው ዳሌ የላትም? እያልክ እየመረጥክ ማለት ነው፣ ዳሌ ስታይ የምትውል አጭ በርባሪ አንተን የሚሉህ ደግሞ አባ ማለት አባ አንተ አባ ትባል? አባሪዎስ ነው መባል ያለብህ፣ አባ ዘንዶ መባል ነው ያለብህ። ህንፃ ፈራሹ ህንፃ ድንጋይ ድንጋይስ ያገለግላል። ድንጋይ አራት ማዕዘን ተጠርቦ ድንጋይ ተጠርቦ ለአራት ማዕዘን ይጠቀሙበታል። አንተ ግን ማትረባ ማለት ነው። ማትረባ ምንም ማትረባ ነ ደግሞ አንተን አባ ብለው ሲሉ ለአንተ አባልልህም ልህም አንተ በአካል ባገኝህ እንኳን አደለም መስቀል ክልስ ሳለመው ይቅርና ልክልክህን ነበር ምነግርህ። አንተ አሪዮስ አሪዮስ ነህ። አንተ ደፋር ነህ። ለማን ለሰው ብለህ አንድን ብሔር ለማስደሰት አንድንን የሃይማኖት ሳይሆን ይሄ ድሮ በስንዴ ዛሬ ደግሞ በዶላር ተመንዝሮ ለመጣ የስድስት ስልሳ ስድስት እርኩስ መንፈስ አጋንንት። እረ የድሮዎችን ጴንጤ እስኪ ስሟቸው፣ መዝሙራቸው እንኳን አይደለም ለነሱ፣ ማንኛውንም ሰው እኮ የሚስብ ነው። እንዲ አሁኖች አይደላችሁም። እስኪ የድሮ መዝሙር የጴንጤዎችን ስሙት፣ ደስ ሲል አዘማመራቸው፣ ስብናቸው፣ ጸባያቸው አሁን እኮ ተፈልፍላችሁ የመጣችሁ ዳቪሎሶች ናችሁ። እንዳለ ተረረም ተረረም ተረረም ተረረም እየተነሳ ያንተረምረህና ይህን የሰይጣን ቋንቋ ተሞላን ትላለ። ተረረረረረ በረረረረ ሸረረር ትላለ። ያን ሸርሽር ሸረሪት ይሄድብህና ማለት ነው። አሁን ለእነሱ ማንተ ጠበቃ ሆነ ወጠ የእኛን ቤተ ክርስቲያን ዝቅ ዝቅና ከፍት አደርጋለ። የእመቤታችን አድኖስ ልዛችሁ ብትወጡ አዳጋ ነው የእመቤታችን አድኖ ሥዕል ያለበት ቲሸርት ለብሳችሁ ብትመጡ አደጋ ነው ትላለህ። እኛ ጋ አደጋ የለም። አደጋው ያለ ካንተ ጋ ነው። ለምን መንፈሱ ስለሚጮክ ማለት ነው። በአንተ ላይ ያለ ክፉ መንፈስ ስለማይሳካ የእመቤታችን ስም ሲጠራ በአንተ ላይ ያለ ክፉ መንፈስ ስለሚጨነቅ ስለሚያስጨንቅህ ነው ዛሬ እንዲህ ልትል የቻልከው። የእመቤታችን ስም ሲጠራ ማንም አጋንንት አይቆምም፣ አጋንንት አይቆምም፣ ይጮኻሉ። እቅድ አላማቸው ከንቱ ይሆናል፣ አይሳካላቸውም። ገባ? የእመቤታችን ስም በሚጠራበት በዛ ቦታ የአጋንንት ስራ አይቆምም፣ አጋንንት አይቆምም። እሳት ነው ስሟ፣ እሳት ያቃጥላል። ስለሚያቃጥል ስሟ መስቀል አደባባይ ያሰብከው እቅድ ዓላማህ ስለሚፈርስብህ የእመቤታችን አድኖ ስዕልዛችሁን እንዳትመጧልክ አንተ ያሰብከው ሟርትና ድግምት ደግሞ አይሳካልህም። የእመቤታችን ምንጊዜም ምንጊዜም እቅድ ዓላማህን ከንቱ ታደርገዋለች። አንተ ከንቱ የሆንክ ማለት ነው። አንተ ከንቱ ነህ። ኦርቶዶክሳውያን በማንም በሚመጣ በሚያጭበረብር ሁሉ እኛ ልንበረዝ ልንፈራ አንችልም። ነገ ሌላ ቀን ነው። ነገ አዲስ ቀን ነው። ነገ ይነጋልናል። ነገ ይነጋን ይነጋን አንድ ቀን ይነጋን። እንደ ጨለማ አይቀርም። እንደ መሸ አይቀርም። ነገ ሌላ ቀን ነው። ስለዚህ እናንተ የምትረበሹበት ማንም ይሄ ኩታራ ማለት ነው። ህንፃ ልጆቹን ያሳድግ ህንፃ ማለት ነው። በየሜዳው በየቦታው የደቀላቸውን ልጆቹንም በመጀመሪያ ይሰብስብ፣ ዲቃላዎቹን በመጀመሪያ ያሳድግ። የሃይማኖት ካባ ለብሶ ከቄስ መስሎ ጳጳስ መስሎ ከሚያተረማምስ ይልቅ ቤተክርስቲያንን ሊያምስ ወጣቶችንን የኢትዮጵያ ኦርቶዶክስ ወጣቶቹን ዲያቆናትን ቄሶችንን ከቤተ ክርስቲያን እየተገደዱ እንዲወጡ ከማድረግ ይልቅ በየሜዳው የደቅላቸውን ህፃናችን የሰብስብ ልጆቹን ያሳድግ። እግዚአብሔር ደቅለህ ጣላላለው የወለዳቸውን ልጆች የሰብስብ። ይሄ ጉረኛ ማለት ነው፣ ይሄ አብያ በሬ፣ ይሄ አብያ በሬ ልጆቹን ሰብስቦ ያሳድግ። ይሄን ነው ምላችሁ። ውድ ኢትዮጵያውያን ኤርትራውያን በሙሉ ኦርቶዶክሳውያን መልካም ዕለተ ሰንበት እንዲሆንላችሁ እየተመኘሁኝ፣ ይሄ ህንፃ የሚባል ሰውዬ ወጥቶ የተናገረው ያለው ነገር በጣም ያስቀላል። እንትን ይላል። ግን ሁላችንም በጸሎት ሀገራችን አስራት ሀገሯን ኢትዮጵያን አስራት ሀገሯን እናቴ መቤት የተጠብቅ እኛ ነው በያለንበት ተጠብቀን ከክፉ አደጋ ከድንገተኛ መከራ ተሰውረን ተሰውራችሁ እወዳቸዋለሁ፣ አከብራቸዋለሁ። መልካም ጊዜ፣ መልካም ቀን እንዲሆንልን እመኛለሁ። ሰላም ሁኑልኝ። ባይ ባይ